በየቀኑ ቪዲዮ መስራቱ እራሱ ቫይራል እንደማለጣ ስንመለከት፣ በየቀኑ ቪዲዮ እየሰራ አሁንም የሰራናቸው ቪዲዮዎች ቫይራል አልወጡም። እውነት ብላችኋል። እውነት ነው፣ ፎሎወሮቻችን፣ እንደምናላችሁ ሄራን እንትላችሁ፣ እውነት ነው። ከቅርብ ጊዜ ወዲህ የምንሰራቸው ቪዲዮዎች እየታዩ አይደሉም፣ ቫይራል እየወጡ አይደሉም። በእርግጥ እኛ እንደ አንድ ቲክቶከር ቀን ጠብቀን ፕሮግራሙ አድርገን ቪዲዮ እየሰራን አልነበረም፣ እስካሁን ድረስ ምክንያቱን ካለብን የጊዜ ጥበትና ብዙ ኃላፊነቶች ምክንያት እያደረግነው አልነበረም። ነገር ግን በማንኛውም ሁኔታ ቀርጸን የላክነው ነው ቪዲዮ፣ እንደምታውቁት በደንብ ቫይራል ይወጣ ነበር። ግን በዚህ ሰሞን ያየሆን አይደለም። ያ ነው እንግዲህ ትንሽ ቪዲዮ ለመስራት ሞራላቸውን ያጠፋው ማለት ነው የነሄራ ነን ስለዚህ ምንድነው ማድረግ ያለብን አውቃለሁ፣ ሚስ እንደምታደርጉና አውቃለሁ ሁሌም እንደ ልታዩን እንደምትፈልጉ። ለዚህም ነው ስታገኛቸው ልጆቹንም ቲክቶክ ተዋችሁ ወይ ምናምን እያላችሁ የምትጠይቁት። ስለዚህ ቲክቶካችን አካውንታችን፣ በደምብ አክቲቭ እንዲሆን ወደ እናንተ እንዲደርስ የበኩላችሁን አስተዋጽኦ ደግሞ ትብብራችሁን እንፈልጋለን። ስለዚህ ምንድን ነው የምትላችሁ? እናንተ በደንብ በቃ ኮፕሊንግ ያደረጋችሁ እባካችሁን ኮፕሊንግ አድርጉልን፣ በደንብ በደንብ አድርጉልን። እና ደግሞ እናንተ ቲክቶክ እባክህን ያረካቸውን ባን ያደረካቸውን ቪዲዮች ባክህን አንድ እድል ብቻ አስጠን እና ብዙ ቪዲዮችን ባይላ እንዲወጡልን እንሞክራለን። ቲክቶክ ቪዲዮ ቲክቶክ ቲክቶክ ያው አውቃለሁ። ሳሩ ታኑ እሺ ነው። ተስፋ እናደርጋለን። እንግዲህ ተስፋ እናደርጋለን። ፎሎ ያረጋላ ላላረጋችሁ ይሄንን አካውንት ፎሎ አድርጉ። ከዚህ ውጭ ደግሞ በቅርብ ጊዜ አዲስ አዳዲስ ነገሮችን ለእናንተ ይዘን እንመጣለን። ያው ያንን ነገር ደግሞ እንዲደርሳችሁ እንዳልኳችሁ ኮፒ ሊንክ እያደረጋችሁ ፎሎ ያላረጋችሁ ፎሎ እያደረጋችሁ ጠብቁ። ጥሩ ነገር ይዘንላችሁ በቅርብ ጊዜ እንመጣለን። እናመሰግናለን።